ከተማውን ሙሉ በሙሉ ጉድጓድ የተባለ ቤቶችን ሙሉ ከተማ ላይ ኬላዎች ተዘግተው ላይ ነው ላይ ላይ የህፃን ወላጆች ሁለት ዓመታት ሙሉ ልጃቸውን እያለቀሱ በፍለጋ ላይ ቆይተዋል። መላ ኢትዮጵያንም ልጁ ይገኝ ዘንድ በጸሎትና በዱአ እንዲሁም በተስፋ አብረዋቸው ቆይተዋል። ህፃኑ ከቤት የወጣበትና የጠፋበት ጊዜም እጅግ አስገራሚ እንዲሁም አነጋጋሪ ነበረም። እናቱ ያን ቀን የሰማሁት ድምፅ አስገርሞኛል ስትል ትናገራለች። ለመሆኑ ይህ ህፃን ሁለት ዓመት ሙሉ ምን በላው? የት ገባ? የሚለውን ጥያቄ በማንሳት ከአባቱ ጋር ቆይታ አድርገናል። ያን ቀን ህፃኑ በጠፋ ጊዜ እናቱ ሰማሁት ያለችው ድምፅ ምን አይነት ድምፅ ነበረም? ሰላም እንደምን አላችሁ! የተወደዳቸው ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝ ና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ ይህንን ልዩ ታሪክ ሁለት ዓመታት ሙሉ የተደረገውን ጩኸትና ለቅሶን የያዘ ታሪክ ወደ እናንተ ለማድረስ ተገናኝተናል። እስከ መጨረሻው ከኛ ጋር ሆኑ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደማቋ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም ያለምንም ሽፋን በቂ ተፈጥሮ ብርሃንን የሚያገኙ ከሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለማግኘት ለሃያ ደንበኞቻችን እስከ 30 ፐርሰንት የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባልሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0946 1603 77 ላይ ይደውሉ። አ አቶ ሰኢድ ጤና ይስጥልኝ። ሰላም ነው። አቶ ሰኢድ፣ ያው በልጅህ ምክንያት ነው አሁን በስልክ የደወልኩትና እስኪ ስለ ልጅህ ከማውራታችን በፊት በአጠቃላይ ስለ አንተና ስለቤተሰቡ ሙሉ ስምህንም ጠቅስህልን እንተዋወሩ እስኪ። አው ያው እኔ ስሜ ሰይድ መሀመድ እባላለሁ። ያው ታውቂ ያደኩት እንደውና አካባቢ ነበር እና በስራ ምክንያት ነው ወደ ጋምቤላ ክልል በንግድ ስራ ምክንያት ወደ ዘጂ የሰራ ነበርኩ እና ያው ትዳር የመሰረተው ሁለት ሺ አስራ አንድ ያሴ አካባቢ ነበር እና ልጁ የተወለደው ደግሞ ሁለት ሺ አስራ ሁለት ሐምሌ ስምንት ነበረ የተወለደው። ልጅ ወለዳችሁ፣ የመጀመሪያ ልጃችሁ ነው? የመጀመሪያ ልጃችን ነው። እና ያው ያው በሰላምና በፍቅር ነበር ልጃችን ያው እያሳደገ የነበረው እና ያው በተወለደ በሁለቱ አመት ከስድስት ወር ላይ ነው ከመኖሪያ ግቢ የተወሰደው ልጁ። ወደሱ በእርግጥ እንመጣበታለን። እንዲያው ምን አይነት ልጅ ነበረ ልጃችሁ? ስሙ ማን ይባላል? ማን ብላችሁ ነው የሰየማችሁት? በአካባቢው በጎረቤት ጋር የነበረው ግንኙነት፣ እናንተም ጎረቤቶቻችሁም ጋር፣ አካባቢው ሰዎች ጋር የነበራችሁ ነገር እንዴት ያለ ነበረ በእርግጥ ያው ከማህበረሰቡ ጋር ምንም አይነት ችግር የለብኝም። ያው ስራዬ አንተ እንደቀደም እንደነገርኩት ንግድ ስራ ላይ ነው ተሰማርቼ የነበርኩት እና ምንም አይነት ከማህበረሰቡ ምንም አይነት ችግር ምንም አይነት እንትን የለብኝም። እና እንደዚህ ደግሞ የሚገርምህ ነገር በጣም በቃ እኔ ስራ ቦታ ሲወጣ ይሄን ቦታ ከራሴ ጋር በጣም በቃ የማኖረው የማኖረውና ከሰዎች ሁሉ በቃ የሚያውቁት ተፈዋዝ በመሌ ምክንያት ስናቁት እና በጣም የተፋፋ ነበር ከሁሉ ባላቶች ሙሉ በሙሉ በቃ እንደዚህ አስታጥሞ ባያወራ በቀዳጥሞ ባያወራ ሞቃን በ እንደዚ በከራስን ጋዳ በጣም የነቃና ዝብረሱ በቃ ቢያንስ የአራት የአምስት አመት ቤት ነው። በዛን ሰዓት ሁለት አመት ከስድስት ወር ነው፣ ግን በቃ እንደ ትልቅ ሰው ምናምን ነው እንትን የሚለ ነበረው እና በጣም ታግባት ነበር። ተወዳጅነቱስ እንዴት ያለ ነበረ? ልጁ አሁን ልጁ ከሁሉም ጋር ነበር። ቤት ባባ፣ አሁን ለእኔ እቃ የሚያመጡልኝ አሉ እነሱ ጋር ምናምን የገባ እነሱ ጋር እቃሩ እራሱ አዙረው ሲሸጡ ባባ ዛሬ ዛሬ ብሎ ሁሉ በጣም ተግባቢ ነበረ ለሁሉም ሰው በእርግጥ ልጅን ማግኘት ደስ የሚል ነገር ነው። እና በትዳር ሰው አንድ ላይ ለመኖር ሲሞክር አንዱ የትዳር ጸጋው ደግሞ ልጅ ማግኘት ስለሆነ እናንተ ልጃችሁን ስታገኙ በትዳራችሁ ምን አይነት ደስታ ነበር የተሰማችሁ በወቅቱ?

እስኪ በወቅቱ እንግዲህ ምንድን ነው የተፈጠረው? ከዛ በኋላ ልጃችሁን በሰላም እያሳደጋችሁ ወታችሁ እየገባችሁ እንደነበር ነግረኸኛልና ከዛ በኋላ ምንድን ነው የተፈጠረው? ያው የተፈጠረው ነገር አስራ አምስት ከጥር ወር ላይ ነበረ። ከቀኑ ስምንት ሰዓት አካባቢ ነው ከግቢ የተወሰደው። ማለት ከግቢ ሲወሰድ በሰዓቱ እሷ ሶላት ላይ ቁማለች። ሶላት ላይ ቁማ በሰዓቱ ሲወሰድ ባባ ባባ የሚለው ድምፅ ብቻ ነው የሰማችው እሷ ድምፅ እያሰማ ነበር። ሰዎች ሲወስዱወሰድ ባባ የሚል ድምፅ ሰምተዋል። እሷ ሰላቷን ጨርሳ ወደ ጀማት ግቢ የት ይሄዳል ብላ እና ከግቢ ያንን ድምፅ ስትሰማ ጨርሳ ስትወጣ፣ ወደ ውጭ ስትወጣ የለም ልጁን ከግቢ ኦ በጣም የሚገርም ነው። ሰው አልነበረም ሌላ ሰው ከእሷ ውጭ ግቢ ውስጥ ሰዎች ነበሩ ቤተሰብ ምናም ነበሩ ቪዲዮስ ያን ሳሎን ላይ ነበሩ። ከጀርባ በኩል ያ ድምፅ ሁሉ እሱ የሚያለቅሰውን ድምፅ የሰሙ ሁሉ እነሱ ወዲያው ፍለጋ ነው የወጡት። እነሱም በአንዳንድ በኩል ሲወጡ እሷም በዛው እንትን ብላ ነው ወታ የፈለገችው። በዛ ሰዓት ግን ያው እንዴት በሚል ደግሞ እሱ ሁሉ የሚጣራ በሚል መንግስት ደግሞ የአንዳንድ ጎረቤት አይቀር ያሰሩት ሁሉ ያው የማጣራት ሁኔታ አርጎ ከፍተኛ ፍለጋ ከተማውን ሙሉ በሙሉ ጉድጓድ የተባለ የተዘጉ ቤቶችን ሙሉ ከተማ ላይ ኬላዎች ምናምን ተዘግተው በታት በቃ በከፍተኛ ፍለጋ ላይ ነው እንትን የተደረገው። ከዛ ምንም አይነት ፍንጭ ሊገኛ አልቻለም። ምንም አይነት ፍንጭ ሊገኝ አልቻለም። የሚገርም ነው። ግን በሰዓቱ ይሄ ወከባ ነገር እንዳልከኝ ሰው ስለነበረ ልክ ልጁ ሲወሰድ ወከባ ነገር ተፈጥሮ ነው ድምፅ ነገር ስለተሰማ ነበር ባለቤትህ ወደ ውጭ ወጣችሁ ነው የምትለኝ? የእሷ ሶላት ላይ ሆና የልጁን ድምጽ ስትሰማ ማለት ባባ ሚል ለየታ ድምጽ ባባ ብሎ ሲያለቅ ነው ሰማችሁ። የሆነ የጭንቀት ድምጽ ሲያሰማይለን ባባ ብሎ እያለቀት ሰው ሶላት ላይ ናት፣ ገብተዋል። ሶላት ላይ ሆና የተገደች ነው እዛ ድምጽ ወደ ውጭ ተሰማችሁ፣ ውስጡ ነ ማለት ነው ከዛ ምንድን ነው ብላ ማይ ሪክሌት ነው የሚያለቅሰው ብላ ስትወጣ፣ የለም በጣም የሚገርም ነው። ያው ነው ያቺን ጦቷን እንጂ በምን እንደወሰድ በምን እንደተነሳ በምን እንደወሰዱት ምንም የሚታወቀ ነገር የለም። ብቻ ያቺ ድምፅ በርቀት የተሰማቸዋ ድምፅ ካልሆነ በስተቀር በምን ይውሰዱት በምን የሚታወቀ ነገር የለም። በጣም የሚያሳዝን ነገር ነው። ከዛ በኋላ ያደረጋችሁት የፍለጋ ሂደት ምንድነው የሚመስለው?

አሁን ይህ ከሆነ እንግዲህ ሁለት ዓመት ሆኖ ማለት ነው አይደለ? ሁለት ዓመት በስመ አብ በጣም ይገርማል። በእነዚህ ጊዜያት ውስጥ እናንተ እንደ ምልክት የሚሆን እዚህ ቦታ አየ ነው፣ እዚህ ቦታ ደግሞ እንዲሆነ የሚል ነገር ሰምታችሁ ታውቃላችሁ? እናንተ ከዛ በኋላ ልጅ አልወለዳችሁ? ከዛ በኋላ የማህበረሰቡ ተሳትፎ ሰዎች እናንተን ለማገዝ ያረጉት ጥረት ምን ይመስላል? በጣም ከፍተኛ ነው። ምክንያቱም እዚህ ጋምቤላ ክልል ውስጥ ለመጀመሪያ ጊዜ የተገቡ አባቶች አሉ፣ የተለያዩ ሰዎች አሉ። እንደዚህ አዲስ አበባ ላይ እንደዚህ በሚዲያ የተለያዩ አገራቶች ላይ እንደዚህ ከተወሰደ በስተቀር ለመጀመሪያ ጊዜ ስለሆነ ክልሉ ላይ ለመጀመሪያ ጊዜ ነው ይህን የተወሰደ ሲባል የተሰማው፣ እና በጣም እስከዛሬ በቃ እንቅልሱ ነው ያነሳቸው ሁሉንም፣ በቃ ባስታወሱት ቁጥር ሁሉ በቃ በሳ በቃ ለሌሎች እንኳን ማስተማሪያ የሆነ ሌሎች ለማህበረሰቡ ሌሎች ልጆቻቸውን በጥንቃቄ ያትም ጀሉል አበቃ በከፍተኛ ማስተማሪያ ነው እና በጣም ጠባታ ቴሆን አለፈው ማህበረሰቡ ላይ የተፈጠሩ ስሜቶችን ይመስላሉ ባለቤትስ ምን አይነት ስሜት ነበር የተሰማት በወቅቱ አንተም ጭምር በርግጥ ባለቤት በጣም ከና የተሻለ ጠንካራ እናትነትና ለሱ ባለቤት በጣም ከ ጠንካራ እና በጣም

ይህንን የሚያስፈላጊ ወደ እንግዲህ የሀገር አዲስ አበባ በጣም ብዙ ማህበራዊ ሚዲያዎች ላይ ቀርብ ያለው በጣም ጉዳይ አስተዛሬን እንደቀጠለና ላ እሷ ደግሞ ወንድ ልጅ ወልዳ ትንሽ ተረጋግታለች። እንግዲህ ፈጣሪ ደግሞ በፈጣሪ ተስፋ አይቆረጥም እና መልካም ነገር ሊመጣላችሁ ፈጣሪ ፈቅዶ ደግሞ ልጃችሁ እንድታዩም በእኛም በሚዲያችን ስም በጣም ምኞታችን ነው። አሁን ለኢትዮጵያ ህዝብ ምን አይነት መልእክት ነው ለማስተላለፍ የምትፈልገው? ሼር ያደረጋቸው ዲዋ ያደረጋቸው ና አሁን ና ኢትዮጵያ መልካም ነው። እንግዲህ መልእክትን አድርሰናል እንዳልኩ ፈጣሪ ያግዘን ሁላችንንም።